በስማ በመንፈስ ቅዱስ አህዱ አምላክ አማሱሩ ወሰዱሱ ለመስከረም አንድ አምላክ በሚሆን በአቦወልድ በመንፈስ ቅዱስ ስም መስከረም 16 በዝሽ ቀን ከጌታችን ኢየሱስ ክርስቶስ መቃብር ላይ ቤተ ክርስቲያን የታነጸችበትና የተቀደሰችበት ነው። ደግሞ በኢየሩሳሌም አገር ንግሥት ልኝ የገለጠቻቸው የከበሩ ቦታዎች ሁሉ የተሰሩበትና የከበሩበት ሆነ። ይህም እንዲህ ነው። ልጇ ቆስጠንጢኖስ በነገሰ በሀያ አምስት ቅዱሳን በ20 ዓመት ቅዱሳን የሆኑ 318 አባቶች በኒቅያ ከተማ ከተሰበሰበ በኋላ ቅድስት እናቱ ሌኒ እንዲህ ያለችው፣ ልጄ ሆይ ወደ ቅድስት አገር ኢየሩሳሌም በሚሄድ የክብር ንጉሥ የሆነ የክርስቶስን ዕጸ መስቀል ፈልግ ያወጣ ዘንድ ለእግዚአብሔር ስለትን ተስያለው። ቆስጠንጢኖስም ሰምቶ በዚህ ነገር ደስ አለው። ከብዙ ሰራዊትም ጋር ብዙ ገንዘብ ሰጥቶ ላካት፤ የከበሩ የግምጃ ልብሶችንም ሰጣት። እርሷም ወደ ኢየሩሳሌም በደረሰች ጊዜ ከከበሩ ቦታዎች ተባረከች። ከዚህም በኋላ ስለከበረና አዳኝ ስለሆነ ዕፀ መስቀል መረመረች። በታላቅ ድካምና ችግር አገኘችውና ታላቅ ክብርን አከበረችው፤ በታላቅ ምስጋና አመሰገነችው። ከዚህም በኋላ በጎልጎታ በቤተልሔም ክብር ግባውና ጌታችን ኢየሱስ ክርስቶስ በተወለደበት ዋሻ ደግሞ በፅራ ጽዮን፣ የእመቤታችን ማርያም ስጋዋ በተቀበረበት በጌቴሴማኒ በደብረ ዘይትም በከበሩ ቦታዎች ሁሉ የቤተ መቅደስ መሰዊያ እንዲሰሩ አዘዘች። ዳግመኛም በእንቁ በወርቅና በብር እንዲያስጌጧቸው አዘዘች። በኢየሩሳሌምም ስሙ መቃርስ የሚባል ኤጲስ ቆጶስ አለ። እርሱም ንግሥት እሌኒን እንዲህ ብሎ መከራት። ይህን እንዲህ አትስሪ። ከጥቂት ዘመናት በኋላ በዚህ አገር ሊነክሱ አሕዛብ ይመጣሉ፣ ሁሉን ይማርካሉ፣ ቦታዎችንም ያፈርሳሉ፣ ወርቁን ብሩን እንቁን ይወስዳሉና ነገር ግን ጠንካራ የሆነ የማይናወጽና የማይፈርስ ጥሩ ሕንፃ ልታሰር ይገባል። ከዚህ የሚተርፈውንም ለድሆችና ለችግረኞች ስጫቸው አላት። እርሷ የሚያባ መቃርስ ምክሩን ተቀብላ መኳንንቱ ሁሉ ለአባ መቃርስ በመታዘዝ በከበሩ ቦታዎች ሁሉ አብያተ ክርስቲያናትን እንዲያንጹ አዘዘቻቸው። ከዚህም በኋላ ንግሥት እሌኒ ወደ ልጇ ንጉሥ ቆስጠንጢኖስ በተመለሰች ጊዜ በኢየሩሳሌም ያደረገችውን ሁሉ ነገረችው። ሰምቶ እጅግ ደስ አለው። እንደገና ሌላ ብዙ ገንዘብና ሕንጻውን ተቆጣጠረው ተቆጣጥረው የሚያሰሩ ሹሞችን ላከ። ለሚገነቡና ለሕንጻው ሥራ ለሚያገለግሉ ሁሉ ደሞዛቸውን ሳያጓድሉ ሁልጊዜ ወደ ማታ እንዲሰጧቸው ንጉሡ አዘዘ። ስለ ደሞዛቸው እንዳይጮሁና እንዳያዝኑ እግዚአብሔርም ስለ ጮታቸው በእርሱ ላይ እንዳይቆጣ ይፈራልና። ጻሪ ቆስጠንጢኖስ በነገሰ በሰላሳ ዓመቱ የከበሩ ቦታዎች ሕንጻቸው በተፈጸመ ጊዜ ነዋይ ቅዱሳትን ዋጋቸው ብዙ ድንቅ የሆኑ የከበሩ የግምጃ ልብሶችንም ላከ። ደግሞ ወደ ቆስጠንጥንያ ሊቀ ጳጳሳት ኤጲስቆጶሳቶቹን በመያዝ እንዲዘጋጅ፣ እንዲሁም ወደ አንጾኪያ ሊቀ ጳጳሳትና ወደ እስክንድሪያ ሀገር ሊቀ ጳጳሳት ወደ አባትና ቴዎስ ኤጲስቆጶሳቶቹን በመያዝ ሁሉም ሊቃነ ጳጳሳት ወደ ኢየሩሳሌም ተሰብስበው በከበሩ ቦታዎች ውስጥ የሰሩትን ወይም የታነጹትን አብያተ ክርስቲያናት እንዲያከብሩ ንጉሱም እንዳዘዘው ሁሉም ተሰበሰቡ። እስከ መስከረም ወር አስራ ስድስት ቀን ኑረው፣ በዚች ቀን ሁሉንም አብያተ ክርስቲያናት መሰዊያቸውንም አከበሯቸው። የቁርባን ቅዳሴንም ቀድሰው ለምዕመናን ስጋውና ደሙን አቀበሉ። በዚችም ቀን ከቶ እንደርሱ ሆኖ የማያውቅ ታላቅ ደስታ ሆነ። የከበረ መስቀልን በመሸከም በእነዚያ በከበሩ ቦታዎች ዙር ውስጣቸውም ለእግዚአብሔር ስገዱ። አመሰገኑትም፣ መስቀሉን አከበሩት። ወደ አገሮቻቸውን በሰላም በፍቅር ተመልሰው ገቡ። ለእግዚአብሔር ምስጋና ይሁን። በመስቀሉ ኃይልም ሁላችን የክርስቲያን ወገኖችን ይጠብቀን ለዘላለሙ አሜን። ሰላም ለኢየሩሳሌም፣ ዘተሃንጸ መዝበራ በጥበበ ቆስጠንጢኖስ ንጉሥ ወለእሌኒ በምክራ እለ ነጸሩ ሥርዓታ ወለ ርእዩ ግብራ ስባት ይብሉ ለክርስቶስ በውስተ ኩሉ አሰራ ምናለማት ዘአበያ ዋልአለ ክብራ። በዝችም ቀን በፋርስ ንጉሥ አሜኔሶር እጅ ተማርክ ወደ ነነዌ ሀገር የተወሰደ ከንፋት ላይም ነገደ የገባኤል ልጅ ጧዎት አረፈ ጦቢት አረፈ። ይህም ጻዲቅ ጦቢት በሕይወቱ ዘመኑ ሁሉ እውነትና ቅን በሆነ ሕግ ጸንቶ የሚኖር ነው። ከወገኖቹም ጋር ከመማረኩ በፊት ለችግረኞች ብዙ ምጽዋትን ይሰጥ ነበር። ብዙ ጊዜ በጎቹን ጠጉርና ከእህሉ አስራቱን ይዞ ወደ ኢየሩሳሌም ይወጣ ነበር። ከገንዘቡም ከሦስት አንዱ ለድሆች የሚሰጥ ነው። በዚያን ጊዜ ሕዝቡ ሁሉም ክደው በዓልና ደማሊ ለሚባሉ ጣዖታት ይሰዉ ነበር። ወገኖቹም ወደ ነነዌ በተማረኩ ጊዜ ሁሉም የአሕዛብን እህል በሉ። እርሱ ግን ሰውነቱን ይጠብቅ ነበር፣ የአሕዛብን መብል እንዳይበላ እግዚአብሔርን አስበው ነበርና። በአንዲት ዕለትም በአደባባይ ወደቀ፣ በር አግኝተው ነገሩት። ወዲያውኑ እህል ሳይቀምስ ተነስቶ ሄደ። ፀሐይም እስከሚገባ ወደ አንድ ቤት ውስጥ አስገብቶ አኖረው። ፀሐይ ሲገባም ቆፍሮ ቀበረው። በዚያችም ሌሊት እንዳጢአተኛ ሆነ። በዕድሞ ስር ተኝቶ አደረ። በዕድሞም ለወፎች መኖራቸውን ስላወቀ ፊቱን ገልጦ ሳለ ኩሳቸውን ከአይኖቹ ላይ ጣሉበት። አይኖቹም ታወሩም፣ ባለመድኃኒትም ሊያድኑ አልቻለም። በዚያንም ጊዜ ጦቢት ወደ እግዚአብሔር እንዲህ ብሎ ለመና፣ ቤቱ በቸርነት አስበኝ፣ ወደ ችግረኛነትም ተመልከት ለመማረክና ለመዝረፍ ባደረክኝ በእኔና በአባቶች አጫት ተበቅለ አታጥፋኝ። አሁንም በፊት ደስ የሚያሰኝህን ነገር አደርግ ከመኖር ሞት ይሻለኛልና በሞት አሰናበት ዘንድ አፈርህም ሆን ዘንድ ነፍሴን የሚቀበል መልአክ ነዘዝ። በዚያችም ለቴራጉ የልጅ ሲራ ሳራን በጭኗ ያደረ ክፉ አስማንዲዮስ የሚባል ጋኔን ለሰባት ባሎች አጋብተዋት ወደ እርሷ ሲገቡ ሁሉንም ስለገደላቸው፣ ስለዚህ አባቱ አገልጌዎች ያሽሟጥቷት ነበርና ከሽሙጣቸውም ያድናት ዘንድ እያለቀሰች ወደ እግዚአብሔር ትለምን ነበር። ጸሎቷና የጦቢት ጸሎትን በሉል እግዚአብሔር በጌትነቱ ልልና ፊት ተሰማ። ጦቢትን በገባኤል ዘንድ አደር ያስጠበቀውን የብሩን ነገር አሰበጁ ልጁ ጦቢያንም ጠርቶ ሳልሞት በገባኤል ዘንድ አደራ ያስጠበቅሁትን ብር ተቀበል ዘንድ ከአንተ ጋር የሚሄድ በደሞዝ የሚቀጠር አሽከር ፈልጋለሁ። ጦቢያም አባት ያዘዝከኝን ሁሉ አደርጋለሁ አለ። ከዚያም በኋላ አሽከር ሊፈልግ ሄደ። ቅዱስ ሩፋኤልንም አሽከር በሚሆን ሰው አምሳል አገኘው። እርሱም ከጦቢያ ጋር መጣ። ስሙንም ማዛሪያን አዛርያንኛ ጦቢት ምላካቸው ሴዱን በመሸ ጊዜ ወደ ጤግሮስ ወንዝ ደረሱ። ጦጵያም ገላውን ይታጠብ ዘንድ ወረደ። ታላቅ አሳም ሊውጠው ተወረወረ። ሩፋይልም ጦጵያን አሳውን ያዙ ረደውና ጉበቱን ልቡንና ሞቱን ያዛለው። እርሱም እንዳዘዘው አደረገ። ጦጵያም ሩፋይልን አንተ ወንድም ያዛ የአሳ ሞት ጉበቱና ልቡምን ይደረጋል አለው። አዛርያ የተባለ መልአክም እንዲህ ብሎ መለሰለት ጋኔን ያደረበት ሰው ወንድ ወይም ሴት ጉበቱንና ልቡን ከደቀቀ እጣን ጋር ያጤሱለት እንደሆነ ጋኔን ይሻሻ ላሞትም አይኖቹ የታወሩ ሰውን ቢክሉት ይድናል ሁለተኛም የራጉዌልን ልጅ አሳራን ያገባት ዘንድ ተናገረው እግዚአብሔር ይጠብቀዋልና እንዳይፈራ ጽና ናው ወደ ራጉዌል ቤትም በደረሱ ጊዜ ሳራ ተቀብላ ደስ አስተኘቻቸው ከዚህም በኋላ ጦጵያ ሳራን ወደዳት እርሷን የሚሰጠው ዘንድ አባቷን ጠየቀው። አባቷም ለሰባት ባሎች አጋብቷት ሰባቱም እንደሞቱ ነገረው። ጦቢያም የእግዚአብሔር ፍቃድ ይሁን አለ። ወደ ጫጉላ ቤትም ባገቧቸው ጊዜ ሩፋኤል የነገረውን ቃል አስታወስ። የአሳውንም ጉበትና ልብ ከደቀቀ ጣን ጋር አጤሰ። ያን ጊዜ አስማ እንዲወስ የተባለ ጋኔን ሸሸ። መልአክ ሩፋኤልም ይዞ ለዘላለም አሰረው። ጦቢያን ሚስቱን ሳራን ይዞ ደስ ብሎት ወደ አባቱ ቤት ተመለሰ። አባትና እናቱን በደስታ ተቀበሉ። የአባቱንም አይኖች በኳላ ጊዜ እንደ ጭጋግ ሆኖ ከአይኖቹ ተገፈፈ። አይኑ ይሸፈነ ወዲያውኑ ድኖ ልጁን አየ። ከዚህም በኋላ የከበረ መልአክ ቅዱስ ሩፌ ራሱን ገለጠላቸው ብዙ ነገርንም ነግሯቸው ወደ ሰማይ አረገ። ከዚህ በኋላ ከወገኖቹ ጋር ተላ ደስታን ካደረገ ክብር ይግባውና ስለ ክርስቶስ መከራ እንዲሁ ብሎ ትንቢት ተናገረ። እርሱ ባጢአታችን ይገረፍልናል፣ ደግሞ እርሱ ይቅር ይለናል። ሁለተኛም መከራን የሚያስቡ የተመሰገኑ ናቸው፣ እነርሱ ክብርን ባዩ ጊዜ ባንተ ደስ ይላቸዋልና አለ። ዳግመኛም ስለ ኢየሩሳሌም መታነጽ እንዲሁ ብሎ ትንቢት ተናገረ። ኢየሩሳሌም ሰንጴር መረግሪ በሚባል በከበረ እንቁ ትሰራለች። ድልድሏ ቀጽሮ አደባባዩ ደጆቿም በከበረ እንቁ በጠራም ወርቅ ይሰራሉ። በአደባባዩም ቢሪሌ አትራኮ ሶፎር በሚባል እንቁ ይሰራል። ይሰራልና በመንገዷ ሁሉ ሁሉም እግዚአብሔርን አስቀድሞ የነበረ ወደፊትም የሚኖር እያሉ ያመሰግኑታል። ደግሞም ከዓለማት ሁሉ ጽዮንን ከፍ ከፍ ያደርጋታል እግዚአብሔር ይመስገን ይላሉ። ሁለተኛም የእስራኤል ምርኮኞች ከባቢሎን ወደ ኢየሩሳሌም እንደሚመለሱትን ትንቢት ተናገረ። ሁለተኛም ደግሞ ዮናስ ከነነዌ እንዲወጣ ልጁን ጦቢያን አዘዘው። ዳግመኛም ልጁን እንዲያለው ልጄ ሆይ መጽዋት እንደምታደንና እንደምታጸድቅ ተመልከት። ይህን ተናግሮ በአልጋው ላይ ሳለ በመቶ ሃምሳ ስምንት ዘመኑ አረፈ። በክብርም ቀበሩት። ለእግዚአብሔር ምስጋና ይሆን እኛንም በጸሎት ይማረን። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለጦቢት መፍቀሬ ምጽዋት ዘተብህለስ መይገብር ምጽዋት ወብዙ ሳይለ እንዘ ምስለ ህዝቡ የህሉ ሀገረነዊ አይከለም ከመረከበ ብእሴ ቅቱለ እንበለ ይቅብሮ ይጥም እክለ። በዝችም ቀን ዳግመኛ የቅዱሳን የወርቅላ የስምዖን የመርቄኖስ የሃሊ የዲቆኒዮስ የሉኪያኖስ የአርዝማኖስ የጴጥሮስ የሃና መታሰቢያቸው ሆነ። ተርታ ነገርንም እንዳይናገር ድንጊያ ጎርሶ ይኖረ የአባ አጋቶን ረፍቱ ነው። በረከታቸው ከእኛ ጋር ትኑር ለዘላለም አሜን። ሰላም ለአጋቶን አምሳ ለበቀልት ዘፈረ ክምራ ክምር ጽድቁ እስከ አስተርአየ ሳተ ፍዳ ወደ ይንሶበው እቱሃለ ለዘይነብብ ጽሯ ከመቦ ስቃይ በክናፍሪው ማይጾ ሰብን ወደ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ አለኝ ኢየሩሳሌሙ እግሮቻችን በአደባባይሽ ቆሙ። ኢየሩሳሌም ስርስ በእርሷ እንደተገለጠች ከተማ ትሰርታለች። ስለ ወንድሞቼ ስለ ባልንጀሮቼም በውስጠች ሰላም ይሁን እላለሁ። ስለ አምላካችን ስለ እግዚአብሔር ቤት ለአንቺ መልካምነትሽን ፈለግኩ።